ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለአንድ ወር ያክል በየቀኑ ሁለት ቅርንፉድን ብትቆረጥሙ በሰውነታችሁ ላይ ምን ያክል ለውጥን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 አንቲ ኢንፍላማቶሪ ውህድ ጸረ ተዋሲያን ኦይሎችን አንቲ ማይክሮቫይራል የምንላቸውን ፋይበር ማንጋኔዝ እና ና ተፈጥሯዊ ማደንዘዣ ውህዶችን ይይዛል። እነዚህ ታዲያ በምግብ መፈጨት በበሽታ የመከላከል አቅም በአፍ ጤንነት በሜታቦሊዝም በደም ውስጥ ባለው የስኳር መጠንና ሌሎችም ላይ ተጽዕኖን ያሳድራሉ። ለአንድ ወር ያክል በየቀኑ ሁለት ቅርንፉድን ተቆረጠማችሁ ምን እንደሚከሰት ልንገራችሁ። በመጀመሪያው አንድ ሳምንት ውስጥ ፈጣን የውስጥ ንጽህና እና የአፍ ጤና ጥቅሞች ይኖረናል። አንደኛ ትንፋሻችንን ያድሳል። ቅርንፉድን መቆርጠም ወይም ደግሞ ማኘክ የአፍ ውስጥ ባክቴሪያዎችን ወዲያውኑ ይገድላል፣ መጥፎ የአፍ ጠረንን ይቀንሳል። ሁለተኛ የአፍና የጉሮሮ ብግነትን ይቀንሳል። ቅርንፉድ ቀላል የጉሮሮ ህመምን ያደነዘዛል። የድድ ብግነትን ይቀንሳል። የባክቴሪያ እድገትንም ይቀንሳል። ሶስተኛ የተሻለ የምግብ መፈጨት ይጀምራል። የምግብ መፈጨት ኤንዛይሞች፣ የምራቅ ምርት፣ የሐሞት ፍሰት ይነቃቃል። እንዲሁም ደግሞ የሆድ መነፋት መቀነስ፣ የጋዝ መቀነስና የተሻለ የአንጀት እንቅስቃሴን ታስተውላላችሁ። አራተኛ መጠነኛ የምግብ ፍላጎት ቁጥጥር ይኖራል። ቅርንፉድ የጨጓራ አሲድነትን ስለሚያስተካክል አላስፈላጊ የምግብ ፍላጎትንም ይቀንሳል። ሁለተኛ ሳምንት ላይ ደግሞ ጠንካራ የበሽታ መከላከያ እናም የተሻለ የአንጀት ጤና ይኖራቸዋል። አንደኛ የበሽታ መከላከል ስርዓትን ያጠናክራል። አንቲኦክሲዳንቶች የነጭ የደም ሴሎችን እንቅስቃሴ ይጨምራሉ። እንዲሁም ደግሞ ጥቂት ጉንፋን፣ ፈጣን ከበሽታ የማገገም ሂደትና የብግነት መቀነስንም ታስተውላላችሁ። ሁለተኛ ጎጂ የአንጀት ባክቴሪያዎችንም ይገድላል። ቅርንፉድ ጥገኛ ተዋስያንን፣ መጥፎ የአንጀት ባክቴሪያን፣ የይስት መስፋፋት ወይም ደግሞ ማደግን ይቀንሳል። አንጀታችሁ የበለጠ ቀላልነትም ሊሰማ ይችላል። ሶስተኛ የጨጓራ ቁስለት ስጋትም ይቀንሳል። ቅርንፉድ የጨጓራ ሽፋንን ይከላከላል እና የአሲድነትን መጠንም ይቀንሳል። ለጨጓራ ብግነት ወይም ደግሞ ለጋስትራይተስም ጠቃሚ ነው። አራተኛ የተሻለ የደም ስኳር ቁጥጥርም ይኖረናል። በየቀኑ ቅርንፉድን ማኘክ የኢንሱሊን ሴንሲቲቪቲን ያሻሽላል። የተረጋጋ የኃይል መጠንንም ይሰጠናል። ሶስተኛ ሳምንት ላይ ደግሞ ሜታቦሊዝም፣ የልብና የጉበት ጤና ጥቅሞችም ይኖራል። አንደኛ የተሻለ ሜታቦሊዝምና የስብ ማቃጠል ይሰማናል። ኢዩጂኖል የሜታቦሊክ ፍጥነትን ያሻሽላል። ሰውነታችን ካሎሪዎችን በብቃት ያቃጥላል። የሆድ መነፋትም ይቀንሳል። የስብ ምግቦችንም መፍጨት ማሻሻል ይጀምራል። ሁለተኛ አንቲ ኢንፍላማቶሪ ውጤቶች ይጨምራሉ። የመገጣጠሚያ ህመም፣ የጡንቻ መቁሰልና ስር የሰደደ የብግነት በሽታዎችም ይቀንሳሉ። ሶስተኛ ደግሞ የጉበት መርዝ ማስወገድም ይጨምራል። ቅርንፉድ የጉበት ኤንዛይሞችንም ይደግፋል። መርዝን ማስወገድ መርዞችን ማስወገድ፣ ስብን ማቀናበርም ይጨምራል ወይም ይሻሻላል። በዚህ ሳምንት ነው ብዙ ሰዎች የተጣራ የምግብ መፈጨት ስርዓት ይሰማቸዋል። አራተኛ የተሻለ የልብ ጤናም ይኖራል። ቅርንፉድ ኮሌስትሮልን ይቀንሳል፣ ትራይግሊሰራይድን ዝቅ ያደርጋል፣ የደም ዝውውርንም ያሻሽላል። አራተኛ ሳምንት ላይ ጥልቅ ፈውስ፣ የሆርሞን ሚዛን እና መላ ሰውነታችን ይሻሻላል። በአራተኛ ሳምንት ላይ አንደኛ ጠንካራ አጥንቶች ይኖሩናል። በማንጋኔዝ ጭማሪ ማለት ነው። በቅርንፉድ ውስጥ ያለው ማንጋኔዝ አጥንቶች የካርቲሌጅ ለስላሳ አጥንትና ተያያዥ ቲሹን ያጠናክራል። ሁለተኛ የሆርሞን ድጋፍም ይኖራል። ቅርንፉድ ጉበትን በመደገፍ ሆርሞኖችን ለማመጣጠን ይረዳል። ቴስቴስትሮን፣ ኤስትሮጅን እና የጭንቀት ሆርሞኖች ይሻላሉ። ብዙ ወንዶች ትንሽ ከፍ ያለ ኃይል እናም የወሲፍ ፍላጎትም ይሰማቸዋል። ሶስተኛ የተሻሻለ የአንጎል ተግባር ይኖራል። ቅርንፉድ ማስታወስ ትኩረትና ንቃትን ያሻሽላል። ምክንያቱም በአንጎል ቲሽዎች ውስጥ የደም ዝውውርን ስለሚጨምር እና ብግነትን ስለሚቀንስ ነው። አራተኛ ስር የሰደደ የምግብ መፈጨት ችግሮችንም ለመቀነስ ይረዳል። የአሲድ ሬፍለክስ ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ፣ የሆድ መነፋት፣ መደበኛ ያልሆነ የአንጀት እንቅስቃሴ፣ ጋዝና ቀርፋፋ የምግብ መፈጨት ይሻሻላል። አምስተኛ የቆዳ ጤና መሻሻሎችም ይኖራል። ብግነት ስለሚቀንስና መርዝ ማስወገድ ስለሚሻሻል የጠራ ቆዳ፣ የብጉር መቀነስ፣ የተሻለ የፊት ገጽታም ይኖረናል ማለት ነው። ስለዚህ ሊከሰቱ የሚችሉ የጎንዮሽ ጉዳቶች ደግሞ ምናልባት ከመጠን በላይ ቅርንፉድን ከወሰዳችሁ በየቀኑ ሁለት ቅርንፉድ ብቻ ማኘክ ለአብዛኛዎቹ ሰዎች ደህንነቱ የተጠበቀ ነው፣ ነገር ግን በጣም ብዙን ከሆነ የምትወስዱት የደረት ማቃጠል በተለይ በተለይ በባዶ ሆድ ከተወሰደ የአፍ መበሳጨት ወይም ደግሞ ቁጣነት ስሜት፣ የደም ስኳር መጠን መውረድ፣ የስኳር ህመምተኞች በጣም ይህንን ክትትል ማድረግ አለባቸው። የደም መቅጠን ቅርንፉድ ተፈጥሯዊ የደም ማቅጠኛ ውጤት ስላለው ማለት ነው። ከልክ በላይ ከወሰዳችሁ እነዚህ ውጤቶች ይከሰታሉ። ታዲያ ደምን የሚያቀጥኑ መድኃኒቶችን የምትወስዱ ከሆነ በቅርቡ ቀዶ ጥገና ካደረጋችሁ፣ የጨጓራ ቆስለት ካለባችሁ ከምግብ ጋር መውሰድ ያስፈልጋል። እንዲሁም እነነዚህን መድኃኒቶችን የምትወስዱ ከሆነ በጣም ጥንቃቄም ማድረግ ያስፈልጋል። በአጠቃላይ ቅርንፉድን መቆርጠም በጀመራችሁ ከሰላሳ ቀናት በኋላ ጠንካራ የበሽታ መከላከል፣ ንጹህ የምግብ መፈጨት ስርዓት፣ የተሻለ ትንፋሽናም የአፍጤና የተሻሻለ ሜታቦሊዝም የብግነት ወይም ደግሞ የኢንፍላሜሽን መቀነስ፣ ጤናማ የሆነ ጉበት፣ የተሻለ የደም ዝውውር፣ ቁጥጥር የተደረገበት የደም ስኳር መጠን፣ የተሻለ የአንጎል ተግባር፣ የጠራ ቆዳ እናም የተሻለ የአንጀት ማይክሮባዮም ይኖራችኋል ማለት ነው። ስለዚህ በልኩና በመጠኑ ተጠቀሙ። በተጨማሪም ደግሞ ቅርንፉድን ቢያንስ ቢያንስ ለአንድ ወር ያክል ተጠቅማችሁ ከሆነ በመሃል ደግሞ ለአንድ ሳምንት ወይም ደግሞ ለ15 ቀን ጋፕ በመውሰድ ማቆም ያስፈልጋል። ከዛ በኋላ ደግሞ ድጋሜ መጀመር ትችላላችሁ ማለት ነው። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ላለው ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ ማስፈራችሁን አትርሱ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው።